ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አማርኛ ፊደል ማንበብ ክፍል አምስት ከዠ እስከ ጨ ያሉ ፊደላትን ይዘን መጥተናል። እነሆ የመጀመሪያው ፊደል ዠ ነው። ዥ

ጮ ጮ አሁን ደግሞ ቁልቁል እናነባለን እያንዳንዱ ፊደል ከመጀመሪያው ጀምረ እስከ ሰባተኛው ቁልቁል ከላይ ወደታች እናነባለን ዠ የ ደ ጀ ገ ጠ ጨ ዡ ዩ ዱ ጁ ጉ ጡ ጩ። እዛ ሶስተኛ ፊደል ወይም ሶስተኛው ረድፍ ዢ ዪ ዲ ጂ ጊ ጢ ጪ ጪ ኦኬ ከዛ አራተኛው ረድፍ እንሄዳለን። ዣ ያ ዳ ጃ ጋ ጣ ጫ ከዛ ወደ አምስተኛ ረድፍ ስንሄድ ባለቀለበቶች ናቸው። ዤ ዬ ጌጌ ጌ ጤ ጭ ይህ ግን ቀጣይ ወደ ስድስተኛው ረድፍ እንሄዳለን። ስድስተኛው ረድፍ ዥ ይ ድ ጅ ግ ጥ ጭ ናይስ። ቀጥሎ መጨረሻው ሰባተኛ ረድፍ ወይም ደግሞ ሰባተኛ ፊደሎች ናቸው። ሰባተኛው የመጀመሪያው ዦ ዮ ዶ ጆ ጎ ጦ ጮ ጮ የዛሬ ክፍል አምስት አማርኛ ፊደላትን ማንበብ ይህን ይመስላል። ቀጣይ ክፍል ስድስት ስለምንለቅ እነሆ ቪዲዮዎቹን በተከታታይ በማማየት ትተባበሩ ዘንድ ጠይቃለን። ይህን አካውንት ፎሎ ማድረግ፣ ላይክ፣ ሸር፣ ኮፒልግ በማድረግ ሌሎች ልጆች እንዲደርሳችሁ አድርጉ። ቪዲዮን እስከመጨረሻው ስላያችሁ እናመሰግናለን። ባባይ።